በዓለም ላይ ያሉ ሁሉ መልካም ነገሮች የሚገባ ኡስታዝ በማለትም ሙስሊም ወንድሞቻችን እንደገለጹት የቲሞችን በመንከባከብና በበጎ አድራጎት ተግባሩ ብዙዎችን እያገዘ ያለው በብዙዎች ተወዳጅ የሆነው ኡስታዝ ኑሩ ቱርኪ ስሙ እንዳይነገር በተፈለገ ወዳጅ ዛሬ የኤሌክትሪክ መኪና ስጦታ ተበርክቶለታል። ኡስታዝ ኑሩ ቱርኪ አንድ ቤት ሩቱ፣ እንዲሁም የቲሞችን በመንከባከብ ብዙ በጎ አድራጎት ስራዎችን በማድረግ ብዙ ስራ እየሰራ የሚገኝ ኡስታዝ ነው። እንኳን ደስ አለ በማለትም በርካቶቹ መልካም ምኞታቸውን እየገለጹለት እንደሚገኙ ጭምርም ነው። ይህ ኡስታዝ በሙስሊም ወንድሞቻችን በከፍተኛ ሁኔታ እንደተወደደ ጭምርም ነው። ለዚህም ደግሞ መኪና ያበረከተው ወይም በስጦታ መልክ የሰጠው ወንድሙ ደግሞ ማንነቱ እንዳይገለጽ ፈልጓል። ወንድ ሆን ሴት ማን ይሁን ብቻ የምታወቅ ነገር እንደሌለ ጭምርም ነው። የኤሌክትሪክ መኪና ስጦታ እንዳበረከተለት ጭምርም ነው። የደረሱን መረጃዎችን በማስመልከትም ለእናንተ ይዘንላችሁ የመጣ ነው። ሚኪ ነኝ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ሰላም ቆዩልኝ።